አንድ አምላክ በሚሆን በአቦል በመንፈስ ቅዱስም ጥቅምት 15 በዚች ቀን ከዲቆምድያ ሀገር ቅዱስ ቢላሞን በሰማዕትነት አረፈ። የዚህም ቅዱስ አባቱ ጣዖት አምላኪ ነው፣ እናቱ ግን ክርስቲያን ናት። ጥበብንም ማስተማሩት። ከዚህም በኋላ ስሙ አርማላስ ከሚባል ቄስ ጋር ተገናኘ። እርሱም ክብር ይግባውና የጌታችን ኢየሱስ ክርስቶስን የቀናች ሃይማኖት አስተማረው፣ የክርስትና ጥምቀትንም አጠመቀው። ታላቅ የሆኑ ድንቆች ተአምራትን የማድረግ ሀብትን እግዚአብሔር እስከሰጠው ድረስም በጾም በጸሎት ታላቅ ገድልን ተጋደለ። በአንዲት ቀንም ለዓይኖቹ መድኃኒትን እንዲያደርግለት አንድ እውር ሰው ወደ እርሱ መጣ። ቅዱስ ቢላሞንም በአብ በወልድ በመንፈስ ቅዱስም እያለ በእውሩ ዓይን ላይ የመስቀልን ምልክት አደረገ። ያን ጊዜ ዓይኖቹ ድነው አየባቸው። ጤነኛም ሆነ። ንጉስም አይኖቹ የተገለጡለትን የዚያን ውር ዜና በሰማ ጊዜ ወደ እርሱ አቀረበው እና አይኖቼን ማን አዳነ ብሎ ጠየቀው። እርሱም እንዲህ ብሎ መለሰለት፣ ቅዱስ ቢላሙን ፈወሰኝ። እርሱ እጁን በአይኖች ላይ አድርጎ በስመ አብ ወወልድ በመንፈስ ቅዱስ እያለ በመስቀል ምልክት አማተበብኝ። ያን ጊዜም አየው። ይህንንም ብሎ እኔ ክርስቲያን ነኝ እያለ በንጉሱ ፊት በግልጽ ጮኸ። ንጉሱም ራሱን በሰይፍ እንዲቆርጡ አዘዘና ቆረጡት። የምስክርነት አክሊልም በመንግስት ሰማያት ተቀበለ። ከዚህም በኋላ ወታደር ልኮ ቅዱስ ቢላሙንን አስቀረበው። ስለ ሃይማኖቱም በጠየቀው ጊዜ እሱ ክርስቲያን ነኝ ብሎ በፊቱ ታመነ። ንጉሱም ብዙ ሽንገላን በመሸንገል አባበለው፣ ብዙ ቃል ኪዳንም ገባለት። ባልሰማውም ጊዜ በእርሱ ላይ ተቆጥቶ ድምፁን ከፍ አድርጎ ካልሰማህኝ እኔ ጽኑ ስቃይን አሰቃይሃለሁ አለው። ቅዱስ ቢላሙንም እኔ ከስቃይ የተነሳ ፈርቼ ሃይማኖቴን ለውጬ ፈጣሪን አልክልም አለው። ከዚያችም ቀን ጀምሮ በብዙ አይነት ስቃይ በብዙ ቀኖች ውስጥ ማሰቃየትን ጀመረ። በገረፋት፣ በስቅላትም፣ በባህር ስጥመትም ወደ እሳት በመወርወርም የሚያሰቃይበት ጊዜ አለ። በዚህ ስቃይ ውስጥ ሳለ ክብር ይግባውና ጌታችን ኢየሱስ ክርስቶስ አጠመቀው። ቄስ በአርሜላዋስ አምሳል ተገልጾለት እንዲህ የሚል የደስታ ቃል አሰማው። የመረትኩህ ቢላሞን ሆይ ደስ ይበልህ፣ እኔ የሰማይ መንግስትን አዘጋጅቼልሃለሁ። እና የንጉሱ ጭፍሮችም ይህን የደስታ ቃል ሰሙ። ክብር ይግባ እና በጌታችን ኢየሱስ ክርስቶስ ማምነው እነርሱ በሕያው እግዚአብሔር ልጅ ክርስቶስ ያመኑ መሆናቸውን በንጉስ ፊት ገለጡ። በዚያንም ጊዜ እራሳቸውን በሰይፍ እንዲቆርጥ ንጉሱ አዘዘ። ቅዱስ ቢላሞንንም እንዲቆርጡት አዘዘ ከሊ ጭፍሮች ጋርም እንዲገሉን ፈጸመ። ቁጥራቸውም 158 ነው። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለም አሜን። በዚህችም ቀን የቢላሞን ማህበር የሆኑ የ158 ሰማዕታት መታሰቢያቸው ነው። ደግሞ የሰላትዮን፣ የአጥራኪስ፣ የኢናፍር፣ የአድራኒቆስ፣ የአርሞሊስ የአርሞቅስ የአርድማንያ የአርሚስ የቅድስተ ጾመታ የአባት ኢሳያስ የጳውሎስ ረድ የሲላስና የሐዋርያው የረፍታቸው መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው የማረን፣ በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአቦል በመንፈስ ቅዱስም፣ ጥቅምት 16 በዚህ ቀን ለአባቶቻችን ሊቃነ ጳጳሳት 49 የሆነ